ይህን ያህል ጊዜ ሳትተያዩ ከቆያችሁ ሳትገናኙ ከቆያችሁ ያው በውስጣችሁ የሆነ ቅራኔ እንዳለ ግልጽ ነው እና እሱን ፈታችሁ እንድትመጡ ነው የምፈልገው። ማለት ነው በጣም ከባድ ነገር ነው። እኔም ፍቅረኝ እሷ እንደዚህ አደረገች ተብሎ ቢነገረኝ በቦታው በሆን እዛ የሚሰማኝን ነው እና የተወሰነ ሰው ጊዜ አስፈለጋት ይሆናል ብዬ ነው ትናንትናም ልደቷ ላይ እኔ እንድታገኝ ያልፈለጉ ደስተኛ ሁና እንድትውልና እኔ ስተኝ ወደ ስለነበረው ሲሽን እንዳታስብ በሚ አውቃለሁ። በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይገፋ አይቁረት ልብሽ ይዞ ጥላቻ ሰላም ቤተሰብ እንደምናላችሁ። ዛሬ የመጣሁት እንግዲህ ሰሞኑን እንዳያችሁት ያው አብርሽና ሀሴት ትንሽ ችግር ውስጥ ናቸው እና ያው በሄርሜላ ምክንያት የተወሰነ ሰጣ ገባ ውስጥ ነው ጸብ ውስጥ ናቸው እና አብርሽ ጋርም እኔ ትንሽ ሰጣገባ ውስጥ ገብተን ነበር። ያው አሁን ትንሽ ተነጋግረን ነገሩን አለሳልሰነዋል። ችግሩንም ያው ተርቱታል ብዬ አስባለሁ ምክንያቱም ምንም እንደሌለውበት አሁን ያወቀ ይመስለኛል። ሄርሜላም ራሷ በአንደበቷ ምንም እንደሌለውበት እና እንደሸወደችኝ ራሷ ተናግራለች። ቪዲዮን አይታችሁታል ብዬ ተስፋ አደርጋለሁ። እና አሁን ዛሬ የመጣሁት እኔ ሁለቱንም ሀሴትንም አብርሽንም ጠርቻቸዋለሁ እና አሁን በየተራ አውርቼ ችግራቸውን እንዲፈቱ እንዲታረቁ ነው ማለት ነው፣ ዛሬ የመጣሁት ስለዚህ፣ ያው ሀሴት ደርሳለች፣ ቁሜ ትዘው ብያት ነውና ሀሴት መጣና ሀሴት ጋር አወራለሁ አብርሽ ደግሞ እንደደረሰ አብርሽ ጋር አወራለሁ ማለት ነው። እሺ ሀሴትን እኔ ጠራታለሁ። እሺ ወይዘሮ ሀሴት የአብርሽ ምርኮኛ፣ ይሄ ስም እንዴት ነው? አልተመቸሽም? ጠፍተሻል። በጣም ጠፍታችኋል፣ ሁለታችሁ አብርሽም አንቺም ማለት ነው። አይ መጥፋት ሳይሆን ያው አለመገናኘት ነው እንጂ። የተባተችን ጠፋለች። አይ በጣም ብዙ። እንግዲህ የቻናላችሁ ቤተሰቦች፣ የጠራሁሽ ምክንያት ዛሬ ወደ ገደለው ልግባልሽ እና እንዳላዘገሽ ማለት እንግዲህ፣ ያው ቪዲዮው ሁላችንም አይተነዋል። ነገር ግን ያው ቪዲዮው እርግጠኛ ነኝ ቪዲዮው መቼም አይተሽ ብዙ ነገር እንደተረዳሽ ተስፋ አደርጋለሁ። እና እዚህ ደግሞ በእኔ በኩልም ሄርሜላ መጣ ስለነበር እንደ ራሴ እንደ ጥፋት ተሰምቶኛል። እኔ አብርሽ ግን ምንም አይነት ነገር በቃ ምንም አይነት ነገር እንደሌለበት የተረዳሽ ይመስለኛል። አንቺ እና እኔ የምልልሽ ነው። አሁን ዛሬ የጠራት ይህን ያህል እንደዚህ በቃ ሁለታችሁ የሆነ አላቅም የሆነ በቃ በውስጣችሁ ምን ያሰብሽ እንደሆነ ምናምን አላቅም። እሱንም ስጠይቀው አብሬሽንም ብሎክ አድርጋኝ ምናምን ምናምን እያለኝ ነበርና እዚህ ደረጃ መድረሳችሁ ትንሽ ይከብዳል። እውነት ለምናገር እኔ አስያለው እና ዛሬ ችግራት እንድትፈቱ በቃ እንዲያልፍ ነው። ላንፈታው የምንችል ችግር አይገጥመንም። ያው ችግሮች ይመጣሉ፣ ችግሮች አልፋሉ። እኛ ብቻ ጸንተን መቆማችን ነው እና ከአብርሽም ጋር እንደ ተገናኝተን አላወራንም እንጂ አልተቀያየም እሱ እንዳላጠፋ ይቻለው ከቪዲዮም ከዛም ባለፈ በዙሪያ ያሉ ሰዎች በጣም እሱ ያወሩኛል እውነታውን እንዳይ ረርተውኛል። ስለዚህ እኔና እሱ ጋር ግጭት አይኖርም ያው ግን እንዴት ነው፣ ለየራሳችን ጊዜ ሰጥተን ቆም ብለን ማሰብ ለዛሬያችን ሳይሆን ለነጋችን። ነጋችን ላይ መጥፎ ነገሮች እንዳይከሰቱ አሁን የተከሰቱት ነገሮች ነገ ላይ እንዳይደገሙ። ጥፋት ናቸው፣ አው ጠፍተዋል። ስለዚህ እነዚን ጥፋቶች ነገ ላይ እንዳይደገሙ ለመቅረፍ ነው። እ የተለየ ነገር ኑሮ አይደለም። ግን ያው አልተጣለንም፣ አልተጋጨንም። አልሽኝ እንጂ እየተገናኛችሁ ካልሆነ ድሮ ሳትተያዩ መዋል የሚከብዳችሁ ሰዎች ዛሬ አንድ ሳምንት እኮ ሊሆናችሁ ነው። አልሆነ አለፋችሁ እንዴ? በቃ ይህን ያህል ጊዜ ሳትተያዩ ከቆያችሁ ሳትገናኙ ከቆያችሁ፣ ያው በውስጣችሁ የሆነ ቅራኔ እንዳለ ግልጽ ነው። እና እሱን ፈታችሁ እንድትመጡ ነው የምፈልገው ማለት ነው። ችግር የለውም። እዛች ቡና ላይ ማለት ነው ጥፍ ብላ እሷ ላይ ጠብቂኝ አንድ አምስት ደቂቃ ብቻሽ ቤተሰብ ያው ሀሴትን እንዳያቸዋት አልተጣላንም እያለች ነው። ያው ግን ቅራኔ እንዳለ ግልጽ ነው። ምክንያቱም እነዚህ ልጆች ሳምንት ሙሉ ሳይገናኙ በጣም የሚዋደዱ የሚፋቀሩ ልጆች ናቸው እና ሳምንት ሙሉ ሳይገናኙ ቆይተው ምንም አይነት ቅራኔ የለብንም ምናምን ቢሉ ውስጣቸው ያው መናገር ያልፈለጉት ነገር እንዳለ ግልጽ ነው እና እኔም በቃ እንደ ኃላፊነት ስለተሰማኝ እንዲሁም ደግሞ በቃ ለራሴ ራሱ ጸጸት እየተሰማኝ ነው፣ እንዴት ቀድሜ ማወቅ አልቻልኩ ምናምን የሚለው ነገር እና እስኪ አሁን ሀሴት አስቀምጫታለሁ፣ አለው አብርሽን ጠብቄ አብርሽ ሲመጣ አወራዋለሁ ማለት ነው። ቤተሰብ በጣም ነው የሚዋደድ በነገራችን ላይ ቤተሰብ፣ አብርሽና ሀሴት እኔ በጣም ነው የማውቅ። አብርሽ ከኔ ጋ ነበረ ታውቃላችሁ፣ እኔጋ አብሮኝ ይኖር ነበር እና ያው ሁሉ ጊዜ እንግዲህ ሲኖር ስለ ሀሴት ያለውን ነገር በደንብ ነው የማውቀው። ተለያይተውም እያለ ምናምን በጣም ብዙ ነገር ነው የማውቀው። ለዛ ነው እኔ ዛሬ አክብሬ ኑ እስኪ ሻይ ቡና አንበል። በነገራችን ላይ እኔ ሰፈር ድረስ ነው የጠሯቸው። እኔ ሰፈር ድረስ ምክንያቱም ወደ አብርሽ ቤት ሀሴት ታውቅብኛለች፣ ወደ ሀሴት ቤት አብርሽ ያውቅብኛል። ስለዚህ ወደ እኔ ነው የጠሯቸው እና የኛን ብሎክ ታውቃታለህ? በጣም ጥሩ። ምን መሰለህ አብርሽ የጠራው ከሀሴት ጋር ከተገናኛችሁ ብዙ ጊዜያችሁ ነው። ያው ነገሩ የተፈጠሩት ነገሮች ምናምን አውቃለሁ፣ ትንሽ ውስብስብ ናቸው ምናምን በመጀመሪያ ደረጃ ባለፈው ስለተናገሩ ይቅርታ፣ እርግጥ ስሜታዊ ተረጋግቼ አላወራሁም። ቁልፍ እንዴት ትሰጣታለህ ምናምን ስትለኝ ለሄርሚላ እኔ ደግሞ ጭራሹን እኔ አስላንትም እንዳወራች አላቅም ከአንተ ጋር እንደምትገናኝም እንደምትዋውቅ እራሱ አላቅም። ቁልፍም እኔ ልሰጣት አልችልም እና አንተ አለበት ነገሩን ምናምን ስትለኝ እኔ በጣም ተናድጄ ስለነበር የማይሆን ማይሆን ኃይል ያላቸው ቃላቶች ተናገር ነበርና፣ ይቅርታ ለሱ በጣም እንዲሁም ደግሞ ተናድጄ እንድንለያይ የምትፈልግ ምናምን አይነት ነገር ስትለኝ እንኳን ተለያያቸው ይቆየ ነበር። ለሱም በጣም ይቅርታ በጣም ይቅርታ ምክንያቱም ያው የተሰማኝን በወቅቱ ትንሽ ስሜታዊ ሆኜ ነው። በጣም ይቅርታ ቤተሰብ፣ በዚሁ አጋጣሚ እና እሱን ደግሞ እኔ ምን ያክል ለእናንተ ቦታ እንዳለኝ እንዲገባ። ለዚህ ነው በዚህ ቦታ አስጠርቼ እንድትጠር። ሳምንት ዋልታ ገናኛችሁ አሁን እስከሆን ተላጠና ልደቷን አንዱ ስታከብር አየሁኝ ከላት ድረስ ምናምን ሂደ። ግን ብታገኛት አንተ በራሱ በጣም ጥሩ ነበር። እዛው ችግሩን መፍታት ትችል ነበር። በመውቀው ለምን እንደዛ እንዳላረክ አላውቅም። የራስ ምክንያት ሊኖረው ይችላል። እና ምን ላይ ናቸው አሁን ለምንድን ነው ችግራቸውን ተነጋገራቸው ማፈጡት? ያው የተወሰነ የጥሞና ጊዜ ያስፈልጋታል ብዬ አስባለሁ። ቀላል ነገር አይደለም። አስተናገደችው መሆን ለእሷ ደግሞ ከባድ ነው። ሴት ልጅ ማንም ሰው ቢሆን አንድ ሰው እንደዚህ ነገር አደረገበት ሲባል በጣም ከባድ ነው። እና እሷን በጣም እረዳታለሁ። እኔም ባለፈው አንተን አቅለ ነው እንዳያየው እሷ ሴት ልጅ ስለነበረው ይንን በጣም ከባድ ነገር ነው። እኔም ፍቅረኝ እሷ እንደዚህ አደረገች ተብሎ ቢነገረኝ በቦታው በሆን እዛ የሚሰማኝን ነው። እና የተሆነ የሰው ጊዜ ስራ አስፈለጋ ሆናል ብዬ ነው። ትናንትናም ልደሷ ያለ እኔ እንድታገኝ ያልፈለጉት አንደኛ ደስተኛ ሁና እንድትውል እና እኔ ስታየኝ ወደ ስለነበረው ሲቹዌሽን እንዳታስብ በሚለው ነው። የእሷ ቀን ስለነበረ ማበላሸት ስለዚህ ግን ነገሮች ግን በቅርቡ ያው ለሁሉም ለቤተሰቦቻችን በጣም ይቅርታ መጠየቅ እፈልጋለሁ። በእንደዚህ አይነት መልኩ ማን የማያቀኝም ነገር ግን እንደዚህ አይነት ጸባይ በማውጣቴ እኔም ያው አንድ የምትወደውን ሰው ከጎንህ ስታጣ የሚሰማ ስሜት ነው፣ እና ሁሉም ህይወቴ የሚለው ነገር አለው። ያን ህይወቴ ከጎን ሳጣት የተሰማኝ የብስጭት አይነት ስሜት ነው እና ለዛም ነገር ደግሞ ሁሉንም ቤተሰቦችም አንተንም በጣም የሚከብታል። ያ ነው አሁን ምስር። እሺ፣ በጣም ጥሩ እንግዲህ። ቤተሰብ እንደሰማችኋቸው ሁለቶችም ሁለታቸውም የራሳቸውን የየራሳቸው ምክንያት አላቸው እና አሁን እኛ የምናወራው እኔ እንደዚህ አድርጌ አንተ እንደዚህ ምናምን ምንም እንተዋወቃለን፣ እሱና ምንም ችግር የለም ነገሮች የምንፈታበትን መንገድ ይከብደናሉ እያላስብም ግን፣ ከእሱና እኔ ደግሞ በላይ አስፈላጊው የሱና የሀሴት ጉዳይ ነው። እና አሁን ምን መሰል ሀሴትም እንዳንተው የሆነ ምክንያት ትሰጣኛለች። አንተም ልክ እንደ እንግዲህ፣ እስኪ ሁለቱም አሁን በቃ ምንም ችግር እንደሌለው ነው የሚያወሩት። በቃ እሷም እንደዚሁ ነው። በቃ ምንም ችግር የለውም። ያው ማሰብ ያለብን ነገር ምናምን ስላለ ነው ነው ችግሩ መገናኘቱ ላይ ይመስለኛል። እና እስኪ እነዚህ ልጆች ይገናኙ፣ ምን ይመስላል? አብርሽ አሁን እዚህ ጋር ጠብቀኝ አለ። ሀሴት ምን አዘሽ ነው አላዘሽም? ናይሽ ተለወቀ ረጥ በይ። እሺ እሺ ምን መሰለህ ሀሴት አለች። እውነት ለመናገር አውርቻታለሁ ልክ እንዳንተ አውርቻታለሁ፣ በስነ ስርዓት ተነጋግራለሁ። አዎ ለሷም ስጠራት አንተ እንደሌለ ነው የምታውቀው። እሱ እና ያው እንጠብቃት እና እንድትነጋገሩ እንድትገናኙ፣ እስካሁን ተገናኝታችሁ በቃ ብታወሩ ችግሩ ይፈታል ብዬ ስላመንኩ ነው፣ ብትገናኙ ችግሩ ይፈታል ብዬ ስላመንኩ ብቻ ነው፣ ሌላ ነገር አይደለም። ደስ ነው የሚል በእርግጠኝነት አሁን ምናምን ትንሽ ስለሸወድኩት ሊደብረው ምናምን ይችላል። ግን ያው በሷም አልነገርኳትም። እሺ እንደዚህ ነው ሰላም የምትባባሉ አታወሩም፣ ያላችሁ አሁን አያችሁ አለ እኮ፣ ከውስጥ እኮ አለ የሆነ የተደበቀ ነገር ስለሆነ ነው ማለት

ራሷ ምክንያቱም ነገ ጠዋት ላይ ከዚ አይነት ነገሮች ቢገጥሙ እኔት ራሳችን መፍታት እንችላለን የሚለውን ለማወቅ ማለት ይቅርታ፣ በጣም አከብራለሁ። አመሰግናለሁ በጣም አብርሽ። ችመልኛ መልኛ ይመስለኛል። ያው ችግር የለውም ላንች አስቦ ነው። ቅድምም ከንግግሩ እንደተረዳሁት ላንቺ በጣም ብዙ አስበዋል። ሴት ልጅ ናት ማሰብ ለራሷ ማሰብ ትፈልጋለች ብሎ ነው ያሰበው። እና አክቹዋሊ እኔ አሁን አብሬሽን ያላስቆምኩት አሳምኖኛል። በነገራችን ላይ በጣም ነው ያሳምነኝ። ትክክለኛ ነገር ነው የተናገረው። በመሀላችን ሶስተኛ ወገና ገብቶ ካስታረቀን ሌላም ጊዜም ደግሞ ሶስተኛ ወገን እየጠበቅን ልንታረቅ ነው ወይ? እንዴት ልናደርግ ነው? በጣም ጥሩ እይታ ነው። እኔ እኔ ወድጀዋለሁ። በጣም ደስ የሚል እይታ ነው ነገር ግን ደስ የሚል እይታ ነው ልበል እንጂ እናንተ ግን ቁጭ ብላችሁ ተነጋግራችሁ በአስቸኳይ መፍታት ይኖርባችኋል። እኔ ይሄ ሶስተኛው የሚለውን ብቻ ነው የተቀበልኳችሁ። እኔ አሁኑኑ ራሳችሁ ተገናኝታችሁ ቁጭ ብላችሁ እንድትፈቱ ትፈልጋለሁ። እኔ በቃ እወጣለሁ፣ ምንም ችግር የለውም። እኔ የፈለግኩት በቃ ተገናኝተው እንዲያወሩ ነው። ምክንያቱም እነዚሁ ስላልተገናኙ ነው፣ ያው ስለተነፋፈቁ። አይታችኋቸዋል ሲገናኙ። በቃ እሱን ነው የምንፈልገው ስለዚህ አብርሽ እንግዲህ እሱም ብሏል። አንቺም ግን ፈርቶሽ ነው በእርግጠኝነት ማለት ነው አሴት አንቺም ፈርቶሽ ነው እንድታወሩ ይፈልጋል። ባህሪ ነው አብርሽ። ማንም ሰው እምነት ነው። ከዚህ በፊት ያው ረጅም ጊዜ አብረን በጓደኝነት ቆይተናል በፍቅር እና ብዙ ጊዜ ያው ጸብ ይኖራል። ጸብ ስንጋጭ ማንም ሰው አስታርቆን አያውቅም። ራሳችን በራሳችን ነው ችግሮቻችንን የምንፈታው። ያው እንደዚ የከበደ ጉዳይ ባይገጥምንም ያ በቃ ሰው ስትሆን ብዙ ትጋጫለህ፣ አይደለም እንደዚህ አይነት ግጭቶች ነበሩ በመሀላችን እና አብርሽ እስቲል አልተቀየረም። በቃ በአቋሙ የሚጸና ሰው ነው እና ሰው ግን ምን ያህል እንደሚወድሽ ምን ያህል እንደሚያፈቅረሽ ያየሽው፣ ለወደፊቱም ያስባል። ለወደፊት ችግራችን መፍታት ያለብንም እኛ ነን። ይህን ተረድተሽ አንቺም ያው ነገሩን ታውቂዋለሽ፣ እሱ እንዳላደረገው በቃ አናዶኝ ነው ምናምን ምትሁን ነገር ወይም ደግሞ የሆነ ስላልነገረኝ ስለደበቀኝ ነገር ተነጋግራቸው ልትፈ ስለ እኔ ዛሬውኑ ተገናኝታችሁ ችግሩን እንድትፈጥ ትፈልጋል። ፕሊስ ቃል ክብል በዚህ ችግሩ ለሚላቅ ሲጀበር እኛ ጋር ትንሽ ለራሳችን ጊዜ እንውሰድ ብለን ቅድምም ነገር ያለው ለነካት ዛሬ ላይ ባጭር የሚቋጭ ግንኙነት እንዲኖረን አፈልግም። ብዙ ትልቅ ቤተሰብ እንዲኖረን እንፈልጋለን፣ እና ትልቅ ቤተሰብ ለመገንባት ደግሞ ብዙ ፈተናዎች ይገጥማሉ፣ እና እነዛን ፈተናዎች የምንቋቋምበት ጫካ ፈተና ይላል ልጅ አብርሽን እናወራዋለሁ ቤተሰብ ግን አክብረሽን ስለመጣሽ እዚህ ግቢ ድረስ እኛ ግቢ ድረስ ስለመጣሽ በጣም አመሰግናለሁ። ልጋብዛችሁ ነበር ቀረባችሁ። ለየብቻ ልጋብዛችሁ ልጋብዛችሁ ነበር ቤተሰብ እውነት ለመናገር እዚህ የሚጠራዋቸው ግን ያው እስኪ ለማንኛውም አብርሽን ላናግረው ስለሆነ ቤተሰብ መልካም ጊዜ። አመሰግናለሁ አብራችሁኝ ስለቆያችሁ።